ለቻምፒየንስ ሊግ የመልሱ ጨዋታ አይደርስም ተብሎ የነበረው የፓሪስ ሳን ዣርማው ኮከብ ኦስማን ደምቤሌ ልምምድ ጀምሯል። ለአርሰናል ጨዋታ ዝግጁ ይሆናል እየተባለ ነው። አርሰን ቬንገር አሁንም በአስገራሚ ንግግሮቻቸው እንደቀጠሉ ይገኛሉ። የአውሮፓ ሊግ አሸናፊ ወደ ቻምፒየንስ ሊግ እንዳይመጣ ብለዋል። የአርሰናሉ ኮከብ አንጋፋው አማካይ ዦርጂኒዮ ከክለቡ እንደሚለያይ ይፋ ሆኗል። አዲሱ ማረፊያው ደግሞ ብራዚል ነው። የፓሪስ ሰን ጀርማንና የአርሰናልን ጨዋታ የሚመሩት ዳኛ አወዛጋቢ ታሪክ አላቸው። እነዚህንና ሌሎች ጉዳዮች ለጥቂት ደቂቃ አብረን ከቆየን ታደምጣላችሁ። ሸጋ ስፖርትን ሰብስክራይብ ማድረግ እንዳዘነጉ ላይክ በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። በጣም በርካቶች ሰብስክራይብ ሳታደርጉ ስለምትመለከቱ እባካችሁ ሰብስክራይብ በማድረግ ይዘቶቻችንን እንድትከታተሉ በአክብሮት እንጋብዛችኋለን። የፓሪስ ሳን ዣርማና የአርሰናልን ጨዋታ ማን ይመረዋል የሚለው ጥያቄ እጅግ አንገብጋቢ ሆኖ ለቀናቶች ቆይቷል። የፊታችን ረቡ በፓርክ ደ ፕረንስ የሚደረገውን የአውሮፓ ቻምፒየንስ ሊግ የመልሱን ጨዋታ የሚመሩት ዳኛ ታውቀዋል። በዚህ መርሃ ግብር ጀርመናዊው የመሃል ዳኛ ፌሊክስ ዝቫየር በመሃል ዳኝነት ጨዋታውን እንዲመሩ ተመርጠዋል። ይህ ሰው ከዚህ በፊት ሁለት ጊዜ የፓሪስ ሳን ዣርማን ጨዋታ ሲመሩ አንዱን አሸንፎ አንዱን ደግሞ ፒ ኤስ ጂ ባቻ ውጤት ተለያይቷል። በመጀመሪያ ዙር PSG አንድ ለባዶ በሆነ ውጤት አርሰናልን አሸንፏል። የመልሱ ጨዋታ እጅግ ትልቅ ትንቅንቅ የሚደረግበት ይሆናል ተብሎ ይጠበቃል። አርሰናል ከቀናቶች በኋላ በዚህ መርሃ ግብር የሚያደርገውን ጨዋታ የሚመሩት ዳኛ አወዛጋቢ የሆነ ታሪክም አላቸው። ዋና ዳኛው ፌሊክስ ዝቫየር ከዚህ በፊት በጨዋታ ማጭበርበር ተከሰው ለስድስት ወራት ከዳኝነት ታግደው እንደነበረም ተገልጿል። ዳኛው በወቅቱ 300 ዩሮ ጉቦ መቀበላቸውን አምነው እንደነበረ ይዘገባል። ጁድ ቤሊንግሃም በቦሩሺያ ዶርትመንድ እያለ ከባየር ሚውኒክ በነበረ ጨዋታ ጨዋታ አጭበርባሪም ሲል እኚህን ሰው እንዲወርፏቸው ያውቃል። ይሁን እንጂ ፌሊክስ ዝቫየር በዳኝነት ስራቸው መጀመሪያ አካባቢ የተፈጠረው ሁነት ሳያግዳቸው አሁን ላይ በጀርመን ካሉ ጥሩ ዳኞች መካከል አንዱ መሆን ችለዋል። ረቡዕ የሚመሩት ጨዋታ 37ተኛ የቻምፒየንስ ሊግ መርሃ ግብራቸው ይሆናል። የሸጋ ስፖርት ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። እኛ ደግሞ ለውለታችሁ ትኩስ ወቅታዊና ተአማኝ የሆኑ መረጃዎችን በቅልጥፍና ወደና ለእናንተ በቶሎ እናደርሳለን። ከዚህ ጨዋታ አስቀድሞ በአርሰናል በኩል አዲስ ዜና ተሰምቷል። የመድፈኞቹ የመሃል ሜዳ ተጫዋች ጀርጂኒዮ የብራዚሉን ክለብ ፍላሚንጎን ለመቀላቀል እንደተስማማ ይፋ ተደርጓል። ጀርጂኒዮ በውድድር ዘመኑ መጨረሻ በአርሰናል ቤት ኮንትራቱ ሲያበቃ በነፃ ይለቃል ነው የተባለው። ይህንን ተጫዋች ወደ ክለባቸው ለመቀላቀል ፍላሚንጎዎች ከጥር አንስቶ ንግግር ሲያደርጉ ነበረ። አሁን ስምምነት ላይ ደርሰዋል። እስከ 22 ስምንት የሚያቆየውን ኮንትራት ይህንን ተጫዋች እያስፈርሙታል። ጀርጂኒዮ በቶሎ ወደ ክለባቸው እንዲመጣም ፍላጎታቸውን አሳይተዋል። ምክንያታቸው ደግሞ በክለቦች ዓለም ዋንጫ እንዲካፈልላቸው ለማድረግ ነው። በአርሰናል ቤት ያለው የጀርጂኒዮ ኮንትራት በፈረንጆቹ አቆጣጠር እስከ ሰኔ 30 የሚያቆየው ነው። የዓለም የክለቦች ዋንጫ ደግሞ በፈረንጆቹ ሰኔ 17 ይጀመራል። አርሰናል ይህንን ተጫዋች በፍቃደኝነት በነፃ የሚለቀው ከሆነ ለፍላሚንጎ በክለብ ዓለም ዋንጫ ላይ የሚካፈል ይሆናል። አማካይ ስፍራ ላይ አርሰናል ቶማስ ፓርቴን ለማቆየት አሁንም እየሰራ ይገኛል። ልምድ ያለው አንጋፋው ጀርጂኖ ግን በክረምቱ ክለቡን ይለቃል ተብሏል። የቀድሞ የመድፈኞቹ አሰልጣኝ አርሰን ቬንገር በተለያዩ ጉዳዮች ላይ ሰሞኑን አስተያየት እየሰጡ መነጋገሪያ ሆነዋል። ዩሮፓ ሊግ አሸናፊ የሆነው ክለብ ወደ ቻምፒየንስ ሊግ መግባት የለበትም ሲሉ ደግሞ ከሰሞኑ ተደምጠዋል። እኚህ ሰው ዩሮፓ ሊግ የሚያሸንፈው ክለብ በቀጥታ የአውሮፓ ሊግ በድጋሜ እንዲወዳደር ሊፈቀድ ነው የሚገባው ሲሉ ይናገራሉ። በተለይ ክለቡ በቻምፒየንስ ሊግ አምስት ክለቦች ከሚሳተፍበት ሊግ የሚመጣ ከሆነ መሳተፍ በቻምፒየንስ ሊግ የለበትም ይላሉ። አሰልጣኝ አርሰን ቬንገር አክለውም የአውሮፓ እግር ኳስ ማህበር በድጋሚ ነገሩን ተመልክቶ ማሻሻያ እንዲያደርግበት ጥሪ አስተላልፈዋል። በዚህ የውድድር ዓመት በአውሮፓ ሊግ የፍጻሜ መርሃ ግብር ቶተንሃም እና ማንቸስተር ዩናይትድ የመገናኘት ሰፊ እድል አላቸው። ከሁለቱ የእንግሊዝ ክለቦች አንደኛው በቀጣዩ የውድድር ዓመት በቻምፒየንስ ሊግ ተሳትፎን ማረጋገጥ ይችላል። በሊግ ደረጃቸው እጅግ የወረደ ቦታ ላይ ያሉት ቶተንሃም እና ማንቸስተር ዩናይትድ በአቋራጭ ቻምፒየንስ ሊጉን መቀላቀል ይችላሉ። እዚህ ላይ ደግሞ በእንግሊዝ ከአንደኛ እስከ አምስተኛ ሆነው የሚያጠናቅቁ የፕሪሚየር ሊጉ ክለቦች በቻምፒየንስ ሊግ ተካፋይነትን ያገኛሉ። ይህ ማለት ምናልባት በቀጣይ የውድድር ዓመት ስድስት የእንግሊዝ ክለቦች በቻምፒየንስ ሊግ ሊሳተፉ ይችላሉ ማለት ነው። አርሰን ቬንገርም ይህንን ነበር የተቹት። አምስት ክለብ የሚያሳትፍ ሊግ ውስጥ ካለ የአውሮፓ ሊጉ አሸናፊ በቀጥታ ወደ አውሮፓ ሊግ ነው መግባት ያለበት ብለዋል። የእግር ኳስ ማህበሩንም ህጉን እንዲከልስ ጥሪ አስተላልፈዋል። የተከበራችሁ የሸጋ ስፖርት ተከታታዮች በአርሰን ቬንገር ሀሳብ እናንተስ ምን ትላላችሁ? ኮሜንት ላይ ላይ አስተያየቶቻችሁን አድርሱልን። ከፓሪስ ሳን ዣርማና ከአርሰናል ጨዋታ ጋር በተገናኘ ስፔናዊው ሚኬል ሜሪኖ አስተያየቱን ሰጥቷል። የመልሱን ጨዋታ እናሸንፋለን እያለ ነው። የመድፈኞቹ የመሃል ሜዳ ተጫዋች ሚኬል ሜሪኖ ቡድናቸው ሁሉንም ማድረግ እንደሚችል ያሳየ መሆኑን ገልጿል። እኛ ከየትኛውም የዓለም ክለብ ጋር መፎካከርና ማሸነፍ እንደምንችል አረጋግጠናል ሲል ሚኬል ሜሪኖ ይናገራል። ሚኬል ሜሪኖ አክሎም የመልሱን የፓሪሰን ዣርማ ጨዋታ የምናሸንፍ አልጠራጠርም፣ ሲል ሀሳቡን አጋርቷል። አርሰናል እስካሁን በታሪኩ ረቡዕ ዕለት ወደ ፈረንሳይ አቅንቶ ባደረጋቸው ጨዋታዎች በአንዱም እንኳ ተሸንፎ አያቅም። ይህንን ታሪካቸውን የፊታችን ረቡዕ ያስቀጥሉታል ወይ አብረን እንመለከታለን። በመጨረሻም በዚህ መርሃ ግብር አስቀድሞ አይሰለፍም የመግባቱ ነገር አጠራጣሪ ነው ተብሎ የነበረው የፓሪስ ሳን ዣርማው ኮከብ ኦስማን ደምቤላይ ትላንትና ልምምድ ሰርቷል። ባለፈው ማክሰኞ በነበረ የቻምፒየንስ ሊግ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ አርሰናል ላይ ብቸኛውን የማሸነፊያ ጎል ያስቆጠረው ኦስማን ደምቤላይ ሰባኛው ደቂቃ ላይ በጡንቻ መሳሳብ ጉዳት ተቀይሮ ወጥቶ ነበረ። ከዚያ በኋላ በነበረ መርሃ ግብር አልተሰለፈም። ቡድን ልምምድም ቢሆን መካፈል አልቻለም። የፓሪስ ሳን ዠርማ የሕክምናና የአሰልጣኝ ስታፍ አባላት ይህንን ተጫዋች ለጨዋታው ለማድረስ እጅግ ሲታትሩ ቆይተዋል። በስትራስቡርግ በተሸነፉበት ጨዋታ ይህንን ተጫዋች ሉዊስ ኤንሪኬ በቡድን ስብስብ ውስጥም ሳያካተው ቆይቷል። ኦስማን ደምቤሌ ከአርሰናል ድላቸው በኋላ የቡድን ልምምድ ሳይሰራ ቆይቷል። አሁን ግን ቢኢን ስፖርት እንዳስነበበው ከሆነ ትላንትና ኦስማን ደምቤሌ ሙሉ የቡድን ልምምድ ሰርቷል ሲል ዘግቧል። ይህም ለፓሪሳውያኑ እጅግ አስደሳች ዜና ሆኖላቸዋል። ፓሪስ ሳን ዣርማ በታሪኩ ለመጀመሪያም ለመጨረሻ ጊዜ የፍጻሜ ተካፋይ የሆነው በፈረንጆቹ ሀያ ሀያ ላይ ነበረ። የዚያኔ በባየር ሚውኒክ ተሸንፎ ዋንጫውን ተቀምቷል። አሁን ከአርሰናል ጋር በሚኖረው ጨዋታ የአንድ ለባዶ ድሉ እጅግ ከፍ ያለ አድቫንቴጅ ሰጥቷቸዋል። የኦስማን ዴምቤሌ መመለስ ደግሞ በራስ መተማመናቸውን የበለጠ ያጎለብተዋል ተብሎ ይጠበቃል። ተጫዋቹ እስካሁን በዚህ የውድድር ዓመት በሁሉም ውድድሮች 33 ጎሎችን ማስቆጥ ማስቆጠር ችሏል። ስምንት የቻምፒየንስ ሊግ ጎሎችን ማስቆጠር ሲችል ሶስት ደግሞ ለጎል የሚሆኑ ኳሶችን በዚህ የውድድር ዓመት ቻምፒየንስ ሊግ ላይ አስመዝግቧል። ይህ ተጫዋች ጥቅምት ወር ላይ ፓሪስ ሰንዠርማ ወደ ኤምሬትስ መጥቶ ባደረገው መርሃ ግብር በቅጣት ምክንያት ሳይሰለፍ ቀርቶ ነበረ። ያንን ጨዋታም አርሰናል በካይሃቨትስ እና በቡካዮ ሳካ ጎሎች ሁለት ለባዶ ማሸነፉ አይዘነጋም። ከአርሰናል ጋር በዚህ የውድድር ዓመት ለመጀመሪያ ጊዜ በተሰለፈበት የግማሽ ፍጻሜ የመጀመሪያ ዙሩ ጨዋታ የማሸነፊያውን ጎል ያገባው ኦስማን ደምቤሌ በመልሱም ጨዋታ ይሰለፋል ተብሎ ይጠበቃል። የተከበራችሁ ሸጋ ስፖርት ተከታታዮች የኦስማን ደምቤሌ መመለስስ ምን ፈጠረባችሁ? ኮሜንት ላይ አስተያየቶቻችሁን አድርሱን። የሸጋ ስፖርት ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። እኛ ደግሞ ለውለታችሁ ትኩስ ወቅታዊና ታማኝ የሆኑ መረጃዎችን በቅልጥፍና ወደ እናንተ በቶሎ እናደርሳለን። ሰብስክራይብ ማድረግ እንዳይዘነጋ።